ኢንተርኔት ሬዲዮ አድማጮች፣ አሁን ደግሞ ወደ አጫጭር ልቦለድ ትረካ እናልፋለን። ለዛሬ የምረጥንላችሁ በራሪ ቅጠሎች ከተሰኘው በእውቀቱ ስዩም አጭር ልቦለድ መጽሐፍ ላይ ጉባኤው የተሰኘውን ነው። ራሱ ተራኪው በውቀቱ ስዩም ነው። መታወሻነቱ ዲሲ ለሚገኘው ለወንድሜ ለአበባው ካሳሁን ይሁንልኝ ብሏል። ከሱ ጋር መልካም ቆይታ አየው መሳፍንት እየተፈራረቁ በነገሱበት ዘመን ንጉሣ ሊጋዝም የድርሻቸውን ገዙ። በዘመናቸውም ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሁት ጸሐፊ፣ የትዛዛቸው ከሰማሁትና ካየሁት መካከል የመረጥኩትን ተረኩ። በዚያ ዘመንም አገራችን በድርቅ ተመታች። የሰማይ ግት ነጠፈ፣ መሬት ፍሬ ነፈገች። ሕይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎች ቃሬዛ ሆኑ። ግርማዊ ጃንሆይም መፍትሄ ፍለጋ ሊቃውንትን በዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሰባስባቸው ጉባኤና ቀብር ሆነ። ከዕለታት በአንዱ ቀን የተመረጡ ሊቃውንት የንጉሡን አዳራሽ ሞልተውት ነበር። ግርማዊ ጃን ሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ከደምጡ የማይጠገብ ድምጻቸው ይናገሩ ጀመር። ወገኖቼ ሊቃውንት፣ ጠቢባን እንደምታዩት በአገራችን በየጊዜው አስፈሪ ማዕት እየተላከብን ነው። የዚህ ምክንያት ምንድነው? ራብን እንዳይመለስ አድርገን ለማባረር በምን አኳን መስራት አለብን? ይህ የህይወት የህልውና ጉዳይ ነው። እስካሁን አስራ ሁለት ጊዜ ተሰብስበናል። አስራ ሁለት ጊዜ ሊቃውንት! ዛሬ ግን ጉዳዩ እልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁ ነው ሊበሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሏ ሊቃውንት የምን መለጎም ነው ከማለታቸው፣ ከፊት ከተኰለኰሉት አንዱ ተነሳ። ወገቡን ቆልምሞ እጅ ነስቶ ሲያበቃ ጃንሆይ እኔ ብሎ ሊቀጥል ሲል ድምጡ በፍራት ደከመበት። ጃን ሆይ ለማበረታታት ራሳቸውን ሲወዘውዙለት፣ ብሎ ወሮና ጽርቶ ገባበት። እሺ እንግዲህ እኔ ነጋድራስ ሴትም ጌታ ነው ስሜ የእናቴና የእናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልባ ከመግባቱ በፊት የፍጻሜ መንግስት ተክለ ጊዮርጊስ አማካሪ ነበር። የሱ ታናሽ ወንድም ደግሞ የሊቃውንቱ ዝምታ ወደ ግርምታ ተለወጠ። እንግዲህ ስለ ራሴ እንታልሁ ወደ ዋናው ሐሳብ ይገባለሁ። እንግዲህ ተዚህ ቀደም በእርስዎና በአባቶቻችን ፈቃድ ለንግድ በተለያዩ ሀገሮች ተመላልሻለሁ። ለመሆኑ የት የት ሄድሃል? ምላይ ታለ። የሄድሁባቸው ሀገሮች የሚከተሉት ናቸው። ተአምስት አመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉባት ግብጽ ነበሩ። ታዲያ አስከትዬ የነውጠኛው እስክንድር አገር በሆነችው ሜቄዶንያ ከራረሜ ወደ ፋርስ ተሻገርሁ። ተፋርስ ወደ ኑቢያ ተኑቢያም፣ ማነው ነጋድራስ? አሉ ጃንሆይ ትግስታቸው አልቆ ነጋድራስ ነው ያልከኝ? አዎ ነጋድራስ እኛ እዚህ ወርቅ ጊዜያችንን ቆጥበን የምንሰበሰበው የአንተን የዙረት ታሪክ ለማድመጥ አይደለም። እኛ ያስጨነቀን ጉዳይ ራብ ነው። በራብ ጉዳይ ላይ መላ ካለህ መልሃን ወዲ አለበለዚያ ለአሁኑ በለዚያ ላሁን ይቅርብልን ወደ ጥግ ተመለስ። ጃንሆይ አለነጋ ሆይ አለ ነጋድራስ ወረዛ ግንባሩን ባይበሉባው እየፈተገ እንግዲህ መንገድ የእንሰቼ ንግግሬ እንደ ባልቴት አስረዝም የተሆነ በእውነቱ ግሳጽ የሚገባኝ ግምሰው ነኝ። በእውነቱ እንያን ትልልቅ አገሮች መጥቀሴ ለከንቱ ውዳሴ ብዬ አልነበርም። ዘላንነት ዕጣ ፈንታ እንጂ ክብር እንዳልሆነ አውቃለሁ። ይህን ስል ጉዳዩን ረስቼ ሳይሆን በእኝህ ሀገሮች በነበርኩበት ጊዜ የቀሰምሁትን ጥበብ ለማካፈል አስቤ ነው። በጃን ሆይ ፊት ላይ ወገግታ ታየ። እንዲህ አትለኝ አሉ በደስታ በተቃኘ ድምፅ። እንግዲህ እንዲህ ያለው ሊቅ ነው በመብራት ስንፈልግ የቆየን፣ በለስ የምታውቀውን ንገረን። ጃንሆይ ሆይ፣ ሺህ ዓመት ይንገሱ። እንደገና ታጥፎ እጅ ይነሳ። እንግዲህ አስቀድሜ ወንዞቻችንን ስለምን አገር አቋርጠው እንደሚነግሩ ገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞችን መገደብ እንደምንችል አብራራለሁ። ያንን አንድ ባንድ ታስረዳሁ በኋላ መስኖ በምን አኳን እንደምናበጅና ሌላ ጉሩ ምንታ ከሊቃውንት መጣ። ምን ሆናችኋል ባሉ ጃንሆይ መርጌታ ስነ ኢየሱስ ምንድር ነው ነገሩ? ቅር ያለ ትመስላለህ። በገፈጅ በሚያክል አዳፋ ጥምጣም አናታቸው ላይ የደፉት መርጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀችው ሽንቁር በመሰለው አንድ አይናቸው ጃንሆይን ሽቅብ እየተመለከቱ እኔ እንኳ ቅር ያለኝ የነጋድራስ ነኝ ባይወ የቋንቋ አጠቃቀም ነው ከማለታቸው፣ እንዴት ጃንሆይ ተቀብሏቸው ተቀበሏቸው። እንዴት ማለት ጥሩ ነው ሊቀ አባታችን ጃንሆይ፣ አሉ መርጌታ ወንድሜ ነጋረ ሳውቆ በድፍረት ይሁን ሳያውቅ በስህተት እንጃ የታፈረውን የተከበረውን ቋንቋችንን ሲዘነጥለው ባይ እምባዬ መጣ፣ ኮድባሰኝ ቁጭት ልቤን መዘመዘው አላስችል አለኝ፣ እንደማልቀስ ቃጣቸው። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለኝ፣ ዝም አል ነው እሱ ግን ይህን ሳያርም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። በዚህ መጫ በቅጡ መስኖ ለመጥረፍ ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን ባዓይናቸው ገመገሙት። ዝምታውን አበጀብ በሚል ተረጎሙት። ጃንሆይ አሳምረው እንደሚያውቁት የሕዝብ አንድነት መሰረተ ቋንቋ ነው። የሰናወር ሥልጣኔ የፈራረሰችው በቋንቋ ቅየጣ ምህኛትን የቋንቋ ቅየጣስ ስዋሰውን ባልባሌ ሁኔታ ከመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ የሰዋስው ጥበብ መማር አለብን እያልኩ አይደለም። አስቱ አድማጭ ለሆነ ቢያንስ የጃንሆይ ንግግር ለሁለት ሰዓት ያህል ማድመጥ የተባ አንደበተኛ አያረግሞ ሊቃውንት፣ እስቲ ሁንልህ በሚል ምልክት ሊቃውንት ራሳቸውን ወዘወዙ። ስለዚህ እንደኔ እንደኔ የቋንቋ ችግር አለብን። የኔ የቋንቋ ችግር ታልፈታን እንደ ተባባ ባቢሎን እንደምንፈታ ጥርጥር የለው አሉና ጃንሆይ ራሳቸውን እናጡ። ማነ ነጋራስ ነኝ አልከኝ? አዎ ነጋድራስ ተቀመጥ፣ እስቲ ለካ ነጋድራስ ያን ሁሉ በትር የተቀበለው በቁሙ ነው። እስቲ መርጌታ የሚቀመጡ። ለነገሩ እኔም በቋንቋችን ውስጥ ያለውን ጉድለት ጉዳይ ሲከነክነኝ ነው ቆየ። መርጌታ እንዳሉት የቋንቋ ችግር ጊዜ የሚሰጠው አይደለም። የቋንቋችን ችግር ተየት የመነጨ በምን እሳ አኳል ሊታረም ይችላል? ሊቃውንት በሞሉበት ሀገር የእንሳን መልስ ከዚህ አዳራሽ ብንወጣ የሚያፍረው መከረኛ ሕዝባችን። በሏ ሊቃውንት መርጌታ ተርሶ ልጀምር። ጀምር፣ መስል ጥሩ። እንግዲህ አሉ መርጌታ። በእርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገር ይሁን እንጂ አሁንም ቢሆን የቋንቋ ችግር የምንፈታው እንደ ተክላልፋ ያሉትን የሰዋሰው መምህራን ከፍልሰት ስንታደግነው እንታደግ ነው። ባይኔ ተክላልፋ ምን ሆነ? አይ ጃንሆይ፣ በሚያስተምርበት ደብር አሳደዱት እኮ ተክላልፋ። እንዴት ያለው ሊቅ። ጃንሆይ እኮ ለምን ምን አውቃለሁ። ጃንሆይ ምህኛቱማ ዝምታ ነው። ነ አሉ ጃንሆይ፣ ነገር በገባው ሰው ቋንቋ። ለነገሩስ የሊቃውንት የፍልሰት ወሬት አንድም ሁለት ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲህ ሥር የሰደደ መሆኑን ግን አሁን ነው የተገለጠልኝ። መቼም የጆሮች ሁሉ በክሩት አልሆን በቀር በነግና ቆየዋለን ብያለ እስዬ ሊቃውንታችን የሚፈርሱበት ምኛት ምንድን ነው? ማን ነው የሚያፈርሳቸው? ነገሩን ተስር መሰረቱ ለማድረግ ምን ማድረግ ይገባናል? መልሱልኝ ሊቃውንት። ጃንሆይ አሉ መርጌታ በእኛ ሀገር ጠቢብ መሆን አብሪ ትል መሆን ማለት ነው። አብሪ ትል ከሌሎች ትሎች የሚለየው ገላው እንደ ፍም አብራቱ ነው። ታዲያ ብላቴኖች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና አንስተው ይጨፈልቁታል። ለጠላቶቹም መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመው። ተክሎ አልፋ የተባረረው ንዋየ ቅዱሳት መዝብሮ ነው። ጃን ሆይ አለ አንድ ከግራ ጥግ ተወሮ የመጣ ሸካራ ድምፅ። ምን ጃን ሆይ ገነፈሉ። ጃንሆይ በደካማው በደካባው ስጋዬንና በጠልጣሏ ነፍስ የምላለው ተክላልፋ የሳር ውስጥ ባብ ነው። የስነ ፍጥረትን መጽሐፍ ሸሽጎ ሊወጣ ሲል ሆኖ ለቀም ያደረግነው እኮ ተክላልፋ። ማን ያምናል ጃንሆይ፣ ተና ህያው ሞተልህ አሉ ጃንሆ። ተስፋ መቁረጥ መቃኝው ድምፅ አልቀን አልበሉኛ። እንግዲህ ንዋየ ቅዱሳቱ ተዘርፈው ከወጡ ምንቀረን? እኛስ አለን ወይ? ህልውናችንን እኮ ነው የመዘበሩት። እኛስ እንግዲህ ማን ተብለን ልንጠራ ነው? በምን በኩል ኢትዮጵያ እንንበል? እኮ በዚህ ላይ ማዘ የለም። ተቀመጥ መርጌታ። በሉ ሊቃውንት፣ ይህን ጉዳይ መልሱልኝ። የእንሳን ፈታ ብንወጣ የአባቶቻችን አጽምሾ ሆነ ይወጋና፣ በሉ እንጂ ምሁራን፣ በዚህ ላይ ኮሌቶች ሊቃውን ታዛጉ አንጎላጁሁ ይሄን ነው። ከኋላ ከተቀመጡት አረጋውያን ሊቃውንት መካከል አንደኛው የተነሱት እኒ ሊቅ እድሜም ጥበብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ አይን ሁሉ ወደ እሳቸው መጣ። ግርማዊነትዎ ፈቃድዎ ከሆነ ብናገር? ቀጥሉ አሉ ጃንሆይ። የተከበሩ ጃንሆይ አሉ፣ የአጉዬ ገብሬን የመሰለ ረጅም ጺማቸውን እየላጉ አያሌ ሀያላን በሀገሬ ላይ የተፈራርቀው ሲነጉሱ አይጃለሁ በዝች ችፍኝ በማትሞላ ዕድሜዬ የብዙዎቹ አማካሪ የመሆን ድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከጀነፈር በላይ ይህን አገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጥናለን፣ ወጥነን እንበትናለን። ስለዚህ ከሁሉ አስቀድሞ የዚህ ጉዳይ ቢታይ ደግ ነው ባይ ነኝ ጃንሆይ። ለጊዜው ምንም አላሉ። አርመሟቸው ግን ጊዜ አልፈጀም አየጉ ወደ አሉ በመዳፋቸው ጭናቸውን እየጠበጠቡ፣ አይ ጉድ! እንዲህ ልክ ልካችን ንገሩን እንጂ። ለነገሩ ሳገሩ በጠቢብ እንደማይታም ያውቃለሁ። ግና በእድሜ ያልተፈተነ ጥበብ የገደል ማሚት ሆኖ ለመናገርማ ብዙዎቹ ሲናገሩ ቆይተው የለምን? እንዲህ የነሰራ አይነት ታደሉ ብስሊቅ ግን ተሰውሮብን የነበረውን ጥበብ ገላልጡት። ልክ ነው። ትልቁ የኛ ራስ ምታት ጉባኤ ነው። ጉባኤያችንን ለምን ፍሬ አጣ? እንዴት ፍሬ ይኖረው? ይህን ነው መነጋገር። ይህን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንልም። ነቃበሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ። ጉባኤው ግን ቀጠለ።